አሰላም አለይኩም ወረህመቱላሂ ወበረካቱ እንደም ክርስቲያን ግኖች ሰላም ሰላም ብያሉ ለከደጅ ዩቲዩብ አዲስ ሲሆናችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ማለት የሰሞንኛው ጌም ጦርነት ነው እንጂ ጌም አይደለምና ስሜታዊ እንዳትሆኑ ይሄን ቪዲዮ ስታዩ ይሄን ቪዲዮ እስከ መጨረሻ እንድታዩ ነው የምፈልገው ከዛንስቲ ፍርዱ ለናንተ ነው የምሰጠው ማለት ነው በዚህ ወይኔ እኔ ድሃ ሲጠግብ ምንድን ነው የሚባለው? ድሃ ሲጠግብ እኮ መቀመጫ የለውም። ወላሂ ነው የምላችሁ። ስንት የተቸገረ ባለበት ማህበረሰብ ለጌም ብሎ እንደዚህ ብር ፈለጋ ሰው ብር ይሰራል። ይሄ ቴሌቪዥን በብረት

ሽ የምታለቅሰው ከመቼ ጀምሮ ደግሞ? አንቺ አደባባይ ማልቀስ የጀመርሽው አይደለም እ አቃኝ በጣም ስሜታዊ ሆንኩኝ። ሀቢባ ምን ሆና መሰላችሁ የምታለቅሰው? በረዶ በጨው እጇ ላይ አድርጋ እጇ ባብጦ። እቺ ደግሞ አያችኋት የሽንት ቤት በሽንት ቤት ውሃ ሰውነቷን እየታጠበች ነው። በዚህ ልክ የሰው ልጅ ወርዶ ማለት ነው። ከሽንት ቤት ውስጥ እንትኔ ከመጸዳጃ የምንጠቀምበት ሲጀመር እያያችሁ ነው። ምንድን ነው እኔ የምነግራችሁ? እየታጠበች እየጠጣች በዚህ ልክ ማለት ስንት አይነት ስንት ብር ቢሰጣችሁ ነው በዚህ ልክ ክብራችሁን እንዴት አላችሁት? ቤተሰብስ ቢያይ፣ ሴቶች ምንሆናችሁ ነው? ቆይ ምንድን ነው የሚላችሁ ማለት ምንድን ነው? ምንድን ነው ትርፉ? እሺ እንደዚህ ሆናችሁ የሆነ በሽታ በሽታ ብትገዙ ሳ ሰው በዚህ ልክ በዚህ ልክ አላህ ስብሓን ወታላ የሰው ልጅ ክብር አድርጎ የፈጠራትን ገላ ነፍስ በዚህ ልክ ታረክሳላችሁ። በተለይ ሴቶች እቺ ደግሞ ወንበር እየቀደደች ነው። ይሄ ወንበር እንደገጻ አሁን ለጌም ብላ ነው ወንበሩ የምትቀጠሩ ማለት ነው። አንድ ቀን የሚሰጧቸው ነው ሚገዛ ሳስበው፣ ውድ ነው ወንበር ማለት ነው። አብዛኛውም ጌመሮች እንደዚህ ጌም ምናምን የሚጫወቱት ይሄን ወንበር የሚገዙት ማለት ነው። እና በውድ ዋጋ ገስተ በዚህ ወንበር መቅደት አደደችው እንዳለ ይሄ እንግዲህ የጌም ቅጣት ማለት ነው። ይሄ እንትን በጫማ እንትን ምንድን ነው? እንቁላል በጫማ ልጠጣ። ወይኔ ወይኔ ወይኔ ወይኔ! በዚህ ልክ በዚህ ልክ

አንድ እኩል ነበር የቀጣ ልጃችሁ ምናምን ስታችሁ መቼስ ሁላችሁ አለች። ሆኖች ይህን ጌም ወይት እጅ ልሞክር መሰለኝ እንደዚህ አረን ያልእኔ በዚህ ልክ በዚህ ልክ መውረዳ እንዳታስብ። ቅንድቧን እየተላጨች ነች። ደግሞ ቅንድቧን ይታያቸው። ቅንድቧን ለጊፍት ብላ ለጌም ብላ ቅንድቧን እየተላጨች ነው። እንዳለ ያነሳችው ይበቅላል ግን ላላ ለላ መሐመድ ለሴት ልጅ ትልቁ ቦቷ ፊቷ ነው። በቃ ቅንድቧን ያነሳችው እኮ እንዳለ እንዲያውም ምን ይባላል እንደው እንደው እኮ እናንተማ እኮ ከሰማይ እንደው እሳት ልታዘንቡብኝ ልታዘንቡብን ነው። እንደኛ ክፋትማ አይደለም እሱ እንደ ቸርነቱ እንደ ረህመቱ ነው አላህ እያኖረን ያለው እዚህ ምድር ላይ ሰው እንዴት በዚህ ልክ ይወርዳል ማኔሯን እየቀደደች እኔ ምለው ማለት ነው ቆይ ብር አሁን እዚህ ጋር አንድ አበባ ሁለት አበባ ምናምን የምትውሉት ብር ለማምጣት ነው አይደል ታዲያ ብር ለማምጣት ሆኖ ሳለ፣ እንዴት ነው እናንተ ማለት ያላችሁን እያወጣችሁ እዚህ ጋ የምትለምኑት? የሚሰጡት ሰዎች እናንተማ ምን ታደርጉ። እኔ የሚሰጡት ሰዎች እንትን የተቸገረ ዘመድ የላቸውም፣ የተቸገረ እናት አባት የላቸውም። እናት አባት ከሌላቸው፣ ወንድምት ከሌላቸው፣ ጎረቤት የላቸውም። ለእንደ እነዚህ ሀለሌ እየሰጡ ቁጭ ብሎ ምን ነው ይሄ አሁን የልጁን መጫወቻ እየሰበረ ነው። ማሜ ማለት ነው፣ ለጊፍት ነው። ይሄን ሰሞንማ ህይወታቸውን ራሱ ካልተጠፋፉን እንጃ። በነገራችን ላይ በዚህ ጌም የተነሳ በውጭ ሀገር ላይ ህይወታቸውን ያጡ ሰዎች እንዳሉ ታውቃላችሁ? ህይወታቸውን ያጡ በጣም ብዙ አሉ። አሁን እነዚህ ከውጭ እያዩ ከውጭ ሀገራት እያዩ እኛ ሀገርም ማስገባት ጀመሩ። አሁን የልጁን መጫወታ ነው ሞተር ሳይክል እየሰበረ ያለው። ወይ ጉድ ረ ረ እናንተ አሁን ምንድነው የምትባሉት? እንቁላል በተለይ ደግሞ እኮ ምግብን ያለ አግባብ አንድ ምግብ ራሱ አላህ Subhanahu Wa Ta'ala በምግብ እንዳንጫወት አስጠንቅቆ ነግሮናል። አሁን ኢትዮጵያ ላይ አንድ እንቁላል ስንት ነው ባለፈው ሲያወሩ የሰሞት ስንት ነው? አምሳ ብር ስንት ነው? ቦ ስንት ነው? እኔ እንጃ አምሳ እኔ ስንት እንደሆነ አላውቅም፣ ግን በጣም ውድ እንደሆነ አንድ እንቁላል ስንት ብር ገብት? ሰላሳ ብር አምሳ ብር አይዶን ነው አላውቅም። ብቻ ካበዛውባችሁ ቅርታ እንግዲህ። ግን እየሰማሁ ይመስለኛል እንደዛ አይነት ነገር እና አሁን በእንቁላል ነው እየተጫወተ ያለ። እቺ ደግሞ የመኖሪያ ፍቃድ እንኳን ሳታሰራ ሰትን ከባለ ለለች ውጪ ለውጣ እዚህ ጋር ደግሞ ምንድን መሰላችሁ? በርበሬ በርበሬ ፊታቸው ላይ ጨምሮ ከዛም በውሃ እየታጠቡት። ይሄም ለጊፍት ነው ቅጣት። ጊፍት ማለት ለብር ነው። ሰው ራሱን እየጎዳ ብር ሚክስ ላድርግ ይላል። ሻምፖ በእንትን በበረዶ

አንቺ እንዲያውም አሜሪካን ቁጭ ብለሽ ከነሱ እክል እንደው አንድ አበባ ሁለት አበባ ስትይ ስራ ያለበት ቦታ ሄደሽ ወዩ በጫማ ውስጥ በርበሬ እንቁላል። እረ፣ እውነት አበዛችሁት፣ የምር በጣም ተጨማለቃችሁ እናንተ። ናይ ሚል ሚል ነው የጠፋው በእውነት። ሊነሱን በነሱ ምንም እንትን አለለም፣ ግን ጊፍት የሚሰጡት ሰዎች ለምንድን ነው እኛ ኢትዮጵያን መጥፎ ነገር ላይ የምንተባበረው? ቆይ ጥሩ ነገር ላይ አንተባበርም? ጥሩ ነገር ላይ ተባብረም ምናምን ለሰው አንረዳም፣ መጥፎ ነገር ላይ በቃ ለምንድን ነው የምንተባበረው? እነሱ እኮ ጊፍት ባይሰጡ ሰዎች እንደዚያ አይሆኑም። ጊፍት የሚሰጡት ሰዎች ናቸው እያበላሻ እያበላሻ፣ እነዚህን እያበላሹ ያሉት ይታያችሁ። ምን ታውነታችሁ? ሀቢባ ሶሪ ከመቼ ጀምሮ ደግሞ አንቺ አደባባይ ላይ ማልቀስ አይደለም። በጣም ስሜታዊ ሆንኩኝ። ሰላም ነኝ። አረቡ በረዶ በጨው መያዝ ቅጣት ቀጥቶኝ። እኔ ሻወር ሰውነት የሚያሳይ ነገር አልቀጣም። እጅና ፊት ግን በጨው አይዞ ሻ ሀቢባ፣ በኢየሱስ ክርስቶስም አይዞሽማ ሽማ አይዞ ሽ ሀቢባ፣ እንዴ ደግሞ እንደዚህ ዐይነት ቅጣትማ አለ? ያማን እንዴት ነው ያደረግሽ? እጂ ውሃ ቋጠር የሆድሽ ተነፋፍቷል። ለስንት ደቂቃ ነው ያስያዘሽ ሀቢባ? ለሶስት ደቂቃ እና ሶስት ደቂቃ ሳያርቅ መቆጣጠር አልቻልኩም እጄን፣ ውዴ

አሁን ይሄን ኬታይቶት ነው ያመጣው። በረዶ በሻወር ትይዣለሽ ገላሽ ላይ እንደዚህ ተፈሻለሽ። እኔ ባለትዳር ነኝ ካንገት በታች ገላዬ ላይ ምንም ነገር አላሳይም አልኩት እና ላይ በረዶ በጨው ትይዣለሽ ሲለኝ በረዶ በጨው ላይ አይዞሽ በቃ አይዞሽ፣ ቅባት ወይ እንትን አለሽ የኦሊ እንትን አለሽ፣ ቅባ ምን አደረሽ? ቅባት ወይ ቅባት አድርጊበት በደንብ። ቤተሰብ በጣም አመሰግናለሁ። አሁን ደህና ነኝ። ለመጀመሪያ ጊዜ እንደዚህ ወደ ሲቢሰኝ ስላያችሁ ይቅርታ። ቱ ቢሆነስ በጣም ያማል። ለዛ ነው አመመኝ። እንደገና የገዛ ሀገሬ ልጆች ደግሞ ሄደው ዛጋ ሲሰጡና እኔም ዜጋቸውን አሳልፈው ለሌላ ዜጋ ሲሰጡኝ አመመኝ። ያ ሁለቱ ህመም ተደራርጎ ራሴ መቆጣጠር አይካተኛም። ሶሪ እንግዲህ የዚህ ሰሞን ጌም ህይወታቸውን ሳይጠፋፉ ካቆሙት በጣም አሪፍ ነገር ነው። ምን ትላላችሁ እስቲ? ማለት በቃ ስንት የተራበ ስንት የተጠማ ባለበት ማህበረሰብ በዚህ ልክ በዚህ ልክ በህል ጨዋታ በገንዘብ ጨዋታ ምን ትላላችሁ። ነገሩ አንዳንዶች አሁን ለሚሰጥ ሰው ምናገባችሁ? እናንተ እነሱ ለሚሰጠዋቸው ጊፍተሮች ምናገባችሁ ልትሉ ትችላላችሁ። ነገር ግን እኔ ሀቢባን በዚህ ልክ ትወርዳለች ያለች ብዬ ራሱ አልጠበቅኳትም። አሁን ላይ ሀያ አራት ሰዓት ቲክቶክ ላይ ነው ያለችው። እሱ ጥሩ ነው ትስራ። ነገር ግን ደግሞ አንዳንድ ጊዜ ምንድን ነው ማይመጥናችሁ ቦታ እናንተ ስትገኙ ትረክሳላችሁ። ገባችሁ። ውድ ነገር ሁሌም ውድ ቦታ ነው መቀመጥ ያለበት። አንድ ውድ ነገር በቃ ወርቅን አሁን ወደ ዝም ብሎ ሸቀጣ ሸቀጥ ቦታ ወስዳችሁ ብሸጡት እንትን ነው የሚሆኑ፣ ምንድን ነው ይረክሳል። ወርቅ ቦታ ግን ሄዳችሁ ስትሸጡት፣ ለምን ወርቅ ማለት ቦታውን ምን ያህል እንደሚያወጣ ገዥውም ያውቃል። ግን ኮልከሌ የሚገዛ ደግሞ ወርቁ ኮልኮሌ ነው የሚመስለው። ገባችሁ? ወርቅ ሻጭ ብቻ ነው የወርቅን ምንነት የወርቅን ዋጋ የሚያውቀው። ምን ልላችሁ ፈልጌ ነው ሐቢባ ከዚህም በፊት በቃ እንዴት ነው፣ እንደዚህ አይነት ተልካሻ ቦታ አትገኝም። አሁን በዚህ ልክ ለጌም በቃ እንደዚህ ግብግብ ስግብግብ ምናምን ጭራሽ በቅጣት እስከ ማልቀት ድረስ እኔ ሚዲያ ላይ ለልጄ የሆነ ጊዜ ልጇ ሲሰደብ ብቻ ምናምን አልቀሳለች። አሁን ግን በዚህ ልክ ድሮ ለባሏ ለልጆቿ ለቤቷ ምናምን ብዙዎች አሪያ የሚያደርጓት ምናምን የእምነቷን ተዋ በሌላ በሌላ ነገር ነገር ግን ደግሞ በዚህ ልክ ወርዳ ምናምን በጣም ነው የሚያስጠላ። በጣም ነው የሚደብረው። የሆነ ተጫውቱ እኮ የሆነ ሰው ልጅ እኮ ቀለል ያለ ነገር ጫወታ ምናምን ይጫወታል። ፈነው በቃ መታችኋል። አንድ ቲክቶክ ላይ ግን ምንድን ነው እንደዚህ ዕቃ መሰባበሩ? እኛ እኮ ኢትዮጵያዊን ነን። አሁን እቺ ዜድ ዜድ ማናት? ዜድ ካታር ነው እንደሊያለችው፣ ካታር እንደዛ ነው። ምንድን ነው ኮየት ነው እንደዛ ነው። ያን መታወቂያ የለኝም ብላ ስታለቃቅስ ነበር፣ አይደለም አሁን የቴሌቪዥን ቴሌቪዥን አምሳ አምስት እንጂ ስልሳ አምስት ምናምን ይሆናል። እንደው ሰው ለቅጣት አንስቶ ይሰብራል። እኛ እኮ ኢትዮጵያውያንን አያሳዝናችሁ? እንዴት የሰው የሽንት ቤቷ ይጠጣል? እንዴት ሰው፣ እኔ እነሱ ለማድረጉት ዘገነነኝ። ኧረ ተው፣ ሴቶች በእናንታቸው አታሰድቡን ረ ረ ረ ረ ረ እናንተማ እኔ እንጃ፣ ከላይ እንዶ ምን እንደምታዝንቡብን አላቅም። ግን እኔ እስቲ እናንተ ይሄ ነገር ምን አገባንኛ? ተገቢ ነው ነው የምትሉ፣ ወይስ ምንድን ነው? እኔ እውነት ጌመሮች እንትን ጊፍትን ለሚሰጡት ሰዎች ናቸው ጥፋተኛ። እነሱ ባይሰጡ እነዚህ ልጆች እንደዚህ አይሆኑም። ጭራሽ ይሄ ፈን አይደለም። በነገራችን ላይ በየትኛውም እምነት በቃ እስራፍ ስትጠቀሙ ራሱ ውሃ ራሱ በአግባቡ ተጠቅሞ አትድፉ። በእህል አትጫወቱ። እህል ፍልጋ እህልን ሰው ይደፋል፣ ገንዘብ ፍለጋ የገዘበትን ዕቃ ይሰብራል። ይሄ ፌር አይደለም። ይሄ ሊታረም የምሬድ ነው የምላችሁ። እኛ በኛ የኢትዮጵያዊ አያምርም፣ ሌሎች ዜጋዎች ይስሩት፣ እኛ ግን አያምርብንም። ስንት የተቸገረ ማህበረሰብ ባለበት ሰጪዎች ራሱ ስንት ሜዲያ ላይ እናት ልጇ የምታበላታለች በጦርነት ለእነሱ አሰጡም፣ ለእነዚህ ሀለሌዎች ከምትሰጡ